አኳሪየስ ምልክቱ ከባህር የቀዳ ወደ ምድር የሚያፈስሰው ነው። የዚህ ተምሳሌቱ አኳሪየስ ኮከብ ያለው ሰው እውቀትን በማንበብ በመመርመር በመስማት፣ አንዳንዴም ከየት እንደሚያውቀው ለመገመት በሚያስቸግር መልኩ የሰበሰበውን እውቀትና ጥበብ ወደ ሰው ልጆች ማስተላለፍ ነው። ስለ መጪው ዘመን አስቀድሞ ማየት የሚችል እንደ አኳሪየስ ኮከብ የሚሆን አይኖርም። አኳሪየስ ኑሮ በመጪው ዘመን ውስጥ በመሆኑ ከጊዜው ቀድሞ የሚፈጠርና በሌሎች ዓይን እንደ ወፈፌ የሚታይ ነው። ለእሱ የሚታየው ለሌሎች ተራ ሰዎች አይታያቸውም። የአኳሬስ መሪ ወይም ገዥ ፕላኔት ዩራኑስ ነው። ዩራኑስ የድንገተኛ ለውጥ፣ የብጥብጥና የነውጥ ፕላኔት ተደርጎ ይታያል። ዩራነስ በሁሉም ኑሮ መስክ ያልታሰበና ያልተጠበቀ ለውጥን በማምጣት ይታወቃል። በአንድ ቃል አብዮተኛ ነው። ይህ የዩራኑስ ባህሪም የአኳሬስ ባህሪ ባላቸው ሰዎች ላይ ጎልቶ ይታያል። የአኳሬስ ሰዎች ያልተጠበቀ ነገርን ሁሌም ያደርጋሉ። አንዳቸውንም መገመት ያስቸግራል። አኳሪሶች ቸርና የተረጋጉ ናቸው። የተቸገሩትን በመርዳታቸው የላቸውም የበጎ አድራጎት ድርጅቶችን በገንዘብ ይደግፋሉ። ሲረዱ ግን ቀኝ እጅህ የሰጠውን ግራ እጅህ አይመልከተው በሚለው መርህ መሰረት ነው። ለብዙሃኑ ይጨነቃሉ። የህዝብ ኑሮን የሚያቃልሉ ፈጠሮችና ሀሳቦችን ያመነጫሉ። ሆኖም ግን የብዙሃኑን አመለካከትና እምነት ፉርሽ ማድረግን ይደሰቱበታል። ባልተጠበቀ ድርጊታቸውና ንግግራቸው ወግ አጥባቂ ሰዎችን ማስደንገጥ ይወዳሉ። ፍጥረታቸው ትሁት ነው። አንደበተ ልስልስም ናቸው። እንደዚያም ሆኖ ግን ባልታሰቡበትና ባልተጠበቁበት ጊዜና ቦታ አስገራሚ ንግግርን ጣል አድርገው ያልፋሉ። አለባበሳቸው ወቅቱን ይጠብቅ አይጠብቅ ልብ አይሉትም። ሲፈልጋቸው ባዶ እግራቸውን ከአደባባይ ይወጣሉ። የሳቀባቸውን መልሶ ይስቁበታል። ክብርን የጠበቀ አለባበስ የሚባል ነገር የሚያውቁ አይመስሉ። በሙሉ ልብስ ላይ ሸራ ጫማ ያላደርጉ ይችላሉ። አኳሪሶች የወግና የቆየ ልማት ፀር ናቸው። ከማህበረሰቡ ወግና ልማድ አለመስማማታቸውን ለማሳየት ሲሉ ሆን ብለው ያፈነገጠው አቋም ይዛሉ። በአንድ ቃልም ወለፈንድ ናቸው። አኳሪስ ነገረ ስራ ሁሉ የተገላቢጦች ነው። የአኳሪሶች ሌላው መገለጫ ጓደኛ፣ ወዳጅ ወይም ባልንጀራ የሚለው ቃል ነው። ጓደኝነትን ከብዙ ነገር በላይ አክብረው ያዩታል። የቅርብ የነፍስ ጓደኛ የሚሉት ባይኖራቸው የሰው ልጅ በሞላ እንደ ጓደኛቸው ያዩታል። ዓለም አቀፋዊ ጓደኝነትና ወንድማማችነትንም አጥብቀው ይሰብካሉ። ጓደኛ የሚለውን ቃል ደጋግመው ስለሚጠቀሙም በዚህ ተለይተው ይታወቃሉ። የዩራንስ ተወላጆች የሆኑት አኳሪሶች ከቆይታ በኋላ ለፈረሰ ትዳር ወይም የፍቅር ጓደኝነት ሁሌም በጓደኝነት ግን መቀጠል አንችልም የሚል ጥያቄን ያስከትላሉ። ታዲያ ሲያምር ብሎ የፈረሰ ትዳር ከተፈጠረ ወንዱም ሆነ ሴቷ አኳሪየስ የቀድሞ የትዳር አጋራቸውን በጓደኝነት ዓይን ከማየት አይመለሱም። አንዳንዶቹም ጥሩ ጓደኛሞች ይሆናሉ አኳሬስ የለየለት መርማሪ ነው ሰውን መኪናን ራዲዮን እጽዋትን ሁሉ ይመረምራሉ ይፈትሻሉ አንዱን ሲጨርስ ወደ ሌላው ያመራል ቀጣዩ ተመርማሪም እርሶ ጓደኛው ሊሆኑ ይችላሉ የእርሶን ሲያበቃ ግን ወደ ሌላ ይሄዳል በዚህም ወረተኛ ነው አእምሮ በብዙ ኪሎ ሜትሮች መጥቆና ርቆ የሚሄድ ነው በስውር ማይክሮስኮፕ ሰዎቹን እየቆራረጠ የሚመረምር ነው የሚመስለው ምንም ምስጢር እስከማይቀረው ድረስ ብትንትና አድርጎ ያውቃል እሱ ግን አይታወቅም የዚህ ሁሉ ሰበቡ ጉጉ መሆኑ ነው አይኖቹ ሩቅ ተመልካች ናቸው። የሚያልሙና ትንግርትን ያዘሉ ነው የሚመስሉት። ታዲያ አኳሪየስ አቀራረቡ ቀዝቃዛ ነው፣ እርጋታውም ያስገርማል። ለኑሮም ያውቅበታል። የነገን ቢያልምም የዛሬን በወጉ ይኖራል። ገንዘቡን በጥንቃቄ ይይዛል። ብዙ ጊዜ ከቀጠሮ ሰዓት ያረፍዳል። ከሚጠበቅበት ስፍራ በበር ሲጠበቅ በመስኮት በፊት መጣ ሲሉ በጓሮ ሊገባ ይችላል። የአኳሪየስ ኮከብ ያለው ሰው ከብዙ ሰዎች በመቀላቀል ደህንነት ይሰማዋል። ዙሪያውን በጓደኞቹ ያጥራል። በዚያ መጠን ደግሞ የጨፈገገ ብቸኝነት ውስጥም ይዘፈቃል። ብቸኝነቱንም ይናፍቃል። ለራሱ የሆነ ጊዜም ያስፈልጓል፣ ከሰውም ጋር ቢሆን ብቻውን። የአኳሪየስ ፈጣንና ተቀባይ አእምሮ ሁሌም በስራ ላይ ነው። ከሌሎች ኮከቦች በበለጠ አእምሮ ጥልቅ ነው። እዚህ ከእርሶ ጋር እያወራ በግራ በኩል የሚተላለፈውን የቴሌቪዥን ፕሮግራም በኋላ ላይ ከነ ድምፁ ቅላጼ ይደግምላችኋል። የዩራኒስ ፕላኔቱ አኳሪየስ ለአመጽ የተወለደ ነውጠኛ አድርጓል። ይህ ሰው በውስጡ የቆየ ልማድ ሁሉ ስህተት ነው ብሎ ያምናል። አኳሪየስ ሰው እንደተዋወቀ መጀመሪያ ላይ በዓለም ላይ እጅግ ጠቃሚው ሰው እንደሆነ ይታዩታል። ይህ ግን ብዙም አይቆይም፣ ሌላ ሰው ይተካል። አኳሪሶች ሁልጊዜ ሁኔታዎችን፣ ጓደኞችን፣ እንግዶችን እንደተነተኑና እንደመረመሩ ነው የሚውሉትና የሚያድሩት። ለምርመራ የሚጠይቁት ጥያቄ ፍጥጥ ያለና አስደንጋጭ ነው። ጥያቄያቸው ስልትና ዘይቤ የለውም። ስለ ውስጥ ስሜቶ ጠልቀውና ዘልቀው ይጠይቃሉ። የሚያገኙት ምላሽ አስገራሚ ካልሆነ ፈጥነው ይሰለቻሉ። ከዚያ ወደ ቀጣዩ ሰው ያዘግማሉ። አኳሪሶች በጓደኝነት አባዜ የተጠመዱ መሆናቸውን ያህል የቅርብ ወዳጅም የላቸውም። ከጥራት ይልቅ በብዛት ያምናሉ። በዚያ ሳቢያ ከአንድ ሰው ጋር ከተወሰነ ጊዜ በላይ ሰነብቱም ሌላ ብዙ የሚመረመር ሰው ስላለ ከአንድ ወይም ከሁለት ሰው ጋር ተጣብቆ መቆየት አይሆንላቸውም። አኳሪስ ልዩ የሆነ የመነጠል አባዜ አለበት። ሰዎችም በአግባቡ አይረዱትም። ሐሳባዊ ዓለሙ በሰዎች ገና አልታወቀለትም። የውሃ ተሸካሚ ኑሮ በወደፊት ውስጥ ነው። በነገና በተነጎዲያ ወደ ዛሬ ብቅ የሚለው አልፎ አልፎ ነው። ስለዚህ ለተራው ሰው ግራ ፍጥረት ሆኖ ይታያል። እሱም ይህንን ያይና መነጠሉን ያበዛዋል። በእሱ አስተያየት ሰዎች እሱ በደረሰበት ስላልደረሱ ብቻ ወደኋላ መመለስ አግባብ አይደለም። ስለዚህም በራሱ ብቸኝነት እና ባይተዋርነት ደመና ውስጥ ይመላለሳል። እኛ ተራዎቹ ደግሞ ምን እያደረገ ነው እያለን እንገረማለን። አስትሮሎጂ አኳሬስ ዛሬ የሚያስበውን ቀሪው ዓለም ከ50 ዓመት በኋላ ደግሞ ያስበዋል ይለናል። የአኳሬስ አመለካከቱ ሰፊ ነው። ፍርደ ገም ድልነት የለበትም። ለአኳሬስ ሁሉም ሰው ወይ እህቱ ወይ ወንድሙ ነው። የእውቀት ውሃን እየቀዳ ያፈሳል። አንዳንዴ በራሱ ቁዘማ ውስጥ ይጠፋል፣ ግን አይቆይም፣ ወዲያው ይወጣል። ብቻውን መሆን ይፈልጋል፣ ፍለጋውን ግን ያቆማል ማለት አይደለም። ለረጅም ጊዜ ከሰው መራቅ አይቻለውም። ከአኳሪየስ ጋር ቁርጥ ባለ ሰዓትና ቀን ቀጥሮ መያዝ አዳግታል። ማክሰኞ ቀን በዚህ ሰዓት፣ በዚህ ደቂቃ ከማለት ይልቅ በል እንግዲህ ወደ ማክሰኞ እንገናኝ ማለትን ይመርጣል። ቁርጥ ባለ ጊዜና ተግባር ውስጥ መታሰርን ይፈራል። ታዲያ ያ ማክሰኞ የአሁኑ ሳይሆን የሚቀጥለውም ሊሆን ይችላል። ነገር ግን አንዴ ልቡን ካገኛችሁትና አንዴ ቃሉን ከሰጠ በተባለው ጊዜና ቦታ ይገኛል። ይህ ግን የሚሆነው በመሐሉ ምንም ነገር ያላጋጠመው ከሆነ ነው። አኳሪየስ ደግሞ ብዙ ነገር ከመንገድ ያጋጥመዋል። በዚህ ጊዜም ሁሉ ዘመድሽ የሆነው አኳሪየስ በዋልፈሰስ ይሆናል። ግልጽና ፊትለፊት የሆነ ልባዊ አስተያየቱን እንዲሰጥ ልትጠብቀው ትችላለህ። ነገር ግን እንዴት መኖር እንዳለብህ ይነግረኛል ብለህ አትጠብቅ። ኤሪስ፣ ሊዮና ጄሚናይ ሐሳባቸውን ሌሎች እንዲቀበሉ የማይፈነቅሉት ድንጋይ የለም። ይህ ግን አኳሬስን ሲያልፍ አይነካካው። የአኳሬስ ፍልስፍና ሁሉም እንደ ፍጥርጥሩ ይኑር እንደ ፍላጎቱ ይመራ ነው። ግለሰባዊነት በሱ ዘንድ መከበር አለበት። አኳሪሶች ለሆነ ዓላማ ሲዋደቁ የምታገኛቸው ከስንት አንዴ ነው። ሀሳባቸውን ይናገራሉ፣ ከዛ ያ በቂ ነው የሚል እምነት አላቸው። አኳሪሶች ሀሳባቸውን ሰብስበው ትኩረታቸውን አንድ ነገር ላይ ማድረግ ገንዘባቸው ነው። እንዲያም ሆኖ ታዲያ በዙሪያቸው የሚከናወነውን ነገር በፈለጉ ጊዜ በቅጡ ማስተዋል ይቻላቸዋል። እዚኛው ክፍል ሆነው ሞቀለ ውይይት እያካሄዱ በሌላኛው ክፍል ውስጥ የሚደረገውን ነገር ሁሉ ይከታተላሉ። አንዳንዴ አኳሪስ ጓደኛ የተናገረው ነገር ሁሉ አንዱንም እንዳላመለጠህ ምለተ ገዝተ መናገር ትችላለ። በቀጣይ ቀን ግን ያልከውን ሁሉ አንድም ሳይቀር ቴፕ ሪከርደር ያደርግልሃል። ልቡ በአንድ ጉዳይ ላይ ተመስጦ ጥፍት ያለ ቢመስልም አኳሪየስ በዙሪያ ያለውን እውቀት እንደ ስፖንጅ ይመጣል። በዚያ አትዘናጉ። አኳሪየስ የውሸትና የማጭበርበር ቀንደኛ ጠላቶች ናቸው። ማበደርና መበደርን አይወዱ። በስጦታ መልክ ገንዘብ ሊሰጡ ይችላሉ፣ ብድር ግን አትጠይቋቸው። የተበደሩም እንደሆነ በጊዜ ይመልሳሉ፣ አለበለዚያ ወዳጅነታችሁ መካከል ንፋስ ይገባል። አኳሪየስ ሰዎች ቃላቸውን ያከብራሉ፣ የሚጠበቅባቸውንም በሰዓቱ ይከፍላሉ፣ ሌሎች እንዲ ያደርጉ ዘንድ ይጠብቃሉ።